አርቲስት ናታይ ጌታቸውና ባለቤቱ ህሊና ደረጀ ደለ ባለ ሰርግ ተጣመሩ። በዓለምም በኢትዮጵያም ይሁን በርካቶቹ ለአርት ልዩ ቦታና ፍቅር አላቸው። ትውልዱ ተስፋ እንዳይቆርጥ የአርት መንገዶችን ችቦም ከሚያቀጣጥሉት መካከልም አንዱ የሆነው በማለትም ነው በርካቶችም እየገለጹ ያሉት። እየጠፋ ያለው የአርት ጥበብ በተለይ በኢትዮጵያ ፊልም ኢንዱስትሪ ውስጥ ደግሞ ያሉት ወጣቶች ተስፋ የሚጣልባቸው እነሱን ሲያዩ በርካቶች ተስፋ የሚያደርጉት እንዳሉም ግልጽ ነው። ከነዛ መካከልም አንዱ ታዲያ በህዝብ ዘንድ በጣም ተወዳጅ የሆነው በቴሌቪዥን መስኮት በርካታ ኢትዮጵያኖች የሚያውቁት በዘውድና ጎፈር በሚል ፊልም ላይ በጣም የትወና ብቃት ያሳየበት እጅግ በርካታ ኢትዮጵያኖች እንደወደዱት ጀምሮ እንደወደዱት የጨረሱት ፊልም ደጋግሞ ሲያዩት የማይሰለቻቸው በተደጋጋሚ በርካታ ኢትዮጵያኖች በየአመቱ በናፍቆት የሚያዩት ፊልም እንደሆነም ይነገራል። በዛ ላይ የተወነው ናታይ ናታይ ጌታቸው በጣም የሚገርም የትወና ብቃት እንዳለው በጣም ለየት ባለ መልኩ ዘውድና ጎፈር ላይ የተወነው የፊልም ብቃቱ ወይም የትወና ብቃቱ በህዝብ ዘንድ የበርካታ ኢትዮጵያኖችን ትኩረት ልስብ ችሏል። ለዚህም ነው አርት ኢትዮጵያኖች የሚወዱት አርቲስትም የህዝብ ልጅ ነው የሚባለው ምክንያቱም እያንዳንዱ ቤት ስከድ አይጠፉም። ምክንያቱም እያንዳንዱ ኢትዮጵያኖች ያውቋቸዋል። በክፉም በመልካም በበጎ ነገር በማስተማርም በርካታ ነገሮችን በማድረግ በተለይ በፊልም ላይ በምተውኗቸው ነገሮች የዕለት የዕለት ኢትዮጵያኖችን ሳይሆን ብቻ ዓለም ላይ በተለያዩ ሀገራት ባሉት በተለያዩ በያገሩ ያለው አርቲስት ተጽዕኖ ሲያሳድርም ተስተውሏል። ታዲያ እንደ ቤተሰብ አካል ያዩቸዋል አርቲስቶች አንድ ነገር ሲሆኑ መልካም ነገር ይግጥማቸው፣ አያምጣውና ደግሞ የሆነ ነገር ሲሆኑም በርካታ ኢትዮጵያኖች ይረባረባሉ፣ ለማሳከም ይሁን ለምንም ነገር እጆቻቸውን በፍጥነት ነው የምዘረጉት። እንባም ይተናነቃሉ። ለምን በባል በጣም በከፍተኛ ሁኔታ አርቲስቶች የሚያሳድሩት ተጽዕኖ እጅግ የጎላ ነው። ታዲያስ እንግዲህ አርት ማለት ይህ ነው። የኢትዮጵያ ፊልም በአሁን ሰዓት እንደ በፊቱ በጣም በርካቶች በጉጉት ባይጠባበቅ ወይም ለማየት ባይቸኩሉም አሁን ግን እየተዳከመ ያለውን አንዳንድ ተስፋ ያላቸው ወጣቶች አሁንም ተስፋ እንደሚሰጡ ጀምረም ነው አሁንም ይቻላል፣ ምርጥ ፊልም መስራት ይቻላል በማለትም በርካቶቹም፣ ምክንያቱም ትናንትና የተወኑት አሁንም ወጣቶች ናቸው። ስለዚህ የተሻለ ነገር ለማምጣት አሁንም አልረፈደም በማለት በርካቶቹ ሀሳባቸውን ሲገልጹ ነበር። ታዲያ ናታይ ጌታቸው የገባበት አብዛኛው ፊልም ላይ ትወናን በብቃት የሚወጣ እንደሆነ በርካቶቹም ይገልጹታል። ናታይ ጌታቸውን በጣም ይወዱታል። በተለይ ባህሪ ደግሞ በአካል በጣም ጭምትና ጨዋ የተረጋጋ ልጅ እንደሆነም በርካቶቹ ስገልጹም ተስተውሏል። ናታይ ጌታቸውን በርካታ ቁጥር ያላቸው ኢትዮጵያኖች እንደወዱ ጭምርም ነው የወጡት መረጃዎች የሚያሳዩት። አያሌ ቁጥር ያላቸው ኢትዮጵያኖች ናታይ ጌታቸውን በከፍተኛ ሁኔታ እንደምወዱና ልዩ ቦታ እንዳላቸውም የደረሱና የአደባባይ መረጃዎች ያሳያሉ። ታዲያስ መልካም ሚስት ለባሏ ዘውድ ነች። አብዛኞቹ አርቲስቶች በጣም የሚገጥማቸው ፈተና ዝና ስመጣ በተለያዩ ምክንያት ይወድቃሉ ሱስ ውስጥ። አልፎም ደግሞም የሚያገቡት ሰዎቹም በተለይ ለትዳርም ከፍተኛ ፈተና ውስጥ የሚወድቁበት ሁኔታ ይስተዋላል። አንዳንዶቹ ጭራሽ ተስፋ በመቁረጥ ሌላ ነገር ውስጥ ይገባሉ። ግን አንዳንዶቹ ደግሞ በጣም ጠንቃቃ፣ በተለይ ትዳር ደግሞ ቀላል ሰው ዝም ብሎ ሮጦ የሚገባበት ቦታ ሳይሆን በጣም መጠናናት፣ በጣም ነገሮችን ማየት፣ ቆም ብሎ ማጤን እንደሚያስፈልግ ሰዎች ጭምርም ነው። በርካታ ምሁራኖችም የገለጹ ያሉት። ለዚህም ነው በደንብ ሳይዋደዱና ሳይፋቀሩ የሚጋቡት በተለይ የአይን ፍቅር እስከ ማለት ደረጃ የሚያዳርስ አንድና ሁለት ዓመት የማይዘልቁት በርካታ ቁጥር ኢትዮጵያኖች ሲሆኑም ተስተውሏል። ከዛም የተነሳ አብዛኞቹ አርቲስቶች ደግሞ በጣም ጥንቃቄ ለማድረግም በአሁኑ ሰዓት የምትሩት ነገር አልፉም ደግሞ በጣም ጠንቃቆች እንዳሉም የአደባባይ መረጃዎች ናቸው። ቲዳር የቃቃ ጫውታ እንዳልሆነ በርካታ ኢትዮጵያኖችም ይገልጻሉ፣ ያውቁበታልም ምክንያቱም ጥናናት መዋደድ መፋቀር እንደሚያስፈልግም ነው ከዚህም ነው። ከዛ ካልሆነ በጣም አስቸጋሪና ፈተና ነው። ቲዳር ምክንያት ሊኖር አይገባም። አንድ ሰው ለአንዱ ሰው ለመውደድ ወይም ለማፍቀር የገቢ ምንጭውን ምንም እንደማያስፈልግ ጀመረም አንድ እናንድ ፍቅር ብቻ መስፈርት ሊሆን እንደሚያስፈልግ ጀመረም ነው። ያለዚያ ህይወት እንደማይሰምር ጭምርም ነው። መግባባት የለም መተዛዘን የለም። ታዲያስ ናታይ በጣም የተረጋጋና ጭምት እንደሆነ በርካቶችም የሚገልጹት ምክንያቱም፣ አንዳንዶች ትዳር ሲባል በቃ ዝና ሲመጣ ወዳውኑ ቆንጆ ወይ መልክ ብቻ አይቶ ሮጦ የሚገቡበት ሁኔታም ይስተዋላል። ከዛም ደግሞ የማይወጡት አደጋና ፈተና ውስጥ ደግሞ ሲወድቁም ተስተውሏል። ለዚህም ነው ትዳር በጣም ጥንቃቄ ልታይ የሚገባና ትኩረት የምሰጥ ጉዳይ እንደሆነ ጭምርም ነው። ዳር ዝም ብሎ ሰው አግባ አግቢ ስላለ ብቻ ዝም ብሎ ሮጦ ተብሎ የሚገባ ጉዳይ አይደለም። ምክንያቱም ጥንቃቄ ያስፈልጋል፣ በብልሃት መወሰን ያስፈልጋል። ያ የምታገባው ወይም የሚያገባት የልጆቹ እናት ነች ወይም አባት ነው። ስለዚህ ያ ሰው ለልጄ ነገ ተስፋ አለው ወይ ልጆቼስ እኛ ስንጣላ በመሃላችን ፍቅር ከሌለ ልጆቻችን ምን ይወርሳሉ? የሚለውን ነገር ማሰብ እንደሚያስፈልግ ጀምረም ነው። ገንዘብ ብቻውን ዋጋ የለውም። ገንዘብ ያለ ፍቅር፣ ፍቅር ያለ ገንዘብ፣ ሁለቱም በማለትም በርካቶቹም ሲገልጹም ተስተውሏል። ምክንያቱም ትዳር ላይም ሰው ስገባ መሰረታዊ ነገርም ያስፈልጋል። ፍቅር መሰረት ቢሆንም አልፎ ደግሞ ገንዘብ እንደሚያስፈልግ ጀምረም በሁለቱ ወገንም ምክንያቱም ያለዛም ልጆቹ ተወልዶ በምበልቶ ያድጋሉ። ትናንትና ያለፈበትን ጎዳና ልጆቹ መድገም እንደሌለበትም በርካታ ምሁራኖችም ይገልጻሉ። በእኛ አገር የተለመደው እንደዚህ አይነት ፈተናና መከራዎች ናቸው። ትዳርን አንድ ሰው ብቁ ነኝ ብሎ ማሰብ አለበት ከማግባቱ ወይም ከማግባቷ በፊት። ምክንያቱም ያለው ነገር በጣም አስቸጋሪና ፈታኝ ነው። ገንዘብን ደግሞ ብቻ አይቶ ሮጦ የሚገቡትም መውጫ መግቢያ እንደሚያጡ ፈተናም ሁኔታ ይገጥማቸዋል። ምክንያቱም ገንዘብ ላይ ትኩረትም ማድረግ አስፈልግም ምክንያቱም ፍቅርና ገንዘብ አንድ ላይ መሆን አለበት በማለት ነው በርካቶቹ ሀሳባቸውን እየገለጹና እያጋሩ ያሉት። ገንዘብ ስባል ወይም የተስረፈረፈ ሳይሆን በቂ አንድ ሰው ወይም አንድ ሴት በብቁ ሁኔታ ልጅ ወልዳ ማሳደግ የምችል የምትችልበት ወይም የምችልበት ቁመናና አቋም ላይ ልኮን ይገባል። ነገ ደግሞ በመሃላቸው ፍቅር ከሌለ ጸብ እንዳይፈጠር በጣም ከፍተኛ ጥንቃቄ ሊደረግ እንደሚገባ ጭምርም ነው። ምክንያቱም ገንዘብ ብቻ ሰው ሮጦ አይቶ ከገባ ለገንዘበ ብለሽ ወይም ለገንዘበ ብለሽ ነው ያገባኝ የምለው ነገርም ስለመጣ ብዙ ፈተናና በመሃል ደግሞ ፍቅር ከሌለ በጣም ፈተና ነው። ምክንያቱም ምስትም ለባለቤቷ አጋሽ ባልም ደግሞ ለምስቱም አጋሽና መከት ቦታ ነው። ለዚህም ነው ትዳር ውስጥ ፍቅር ከሌለ ህይወት በዜሮ እንደምጣፋ ጭምርም በርካቶች ይገልጻሉ። ለዚህም አንዳንዶቹ ትዳርን በመልክ ሳይሆን ሁኔታዎችን በመላመድ በመፋቀር ወስኖ እንደሚገቡ ጭምርም ነው። ምክንያቱም ሚስት ከእግዚአብሔር ዘንድ ነች፣ ወይም ባልም እንደዛው። ሰው ስጣምር ወይ ባልና ሚስት ከአንድ ምንጭ ነው የሚቀዳው መባልም አባባልም አለ። ከአንድ ምንጭ ሲሆን በጣም ምርጥ ይሆናል። መጣጣም አለበት። ምክንያቱም ያለዛ ዝም ብሎ ሰው አግባ ወይም አግቢ ስላለች። ኢትዮጵያ ውስጥ ደግሞ በጣም የሚያሳዝነው ይሉንታ የመባል ነገር አለ። ሰው አግባ ወይም የሰው ተጽዕኖን ቶሎ ለሰው ብሎ ሰው ሮጦ የሚያገባበት መጀመሪያ አቋሙን ይህ በማለትም ነው በርካቶቹም እየገለጹ ያሉት። ለዚህም ነው መልክ ማየትም ዋጋ የለውም። መልክ ብቻ ሳይሆን ሁለሚና ሰው አፍቅሮ አይቶ ነገሮችን አጥንቶ ማግባት እንዳለበት ይመከራል። ታዲያ ስለዚህም ነው ተረጋግቶ ወደ ቲዳር የገባው በማለትም በርካቶችም እየገለጹ ያሉት አርቲስት ናታይ ጌታቸው ከመወዳት ከህሊና ደረጄ ጋር ትንሽ ግንኙነታቸውም ቆየት እንዳለ ጭምርም በደንብ እንደተጠናኑ ባህሪያቸው አንደኛው ለአንደኛው ይጥማል ወይስ አይጥም የሚለውን በደንብ እንደምታዋወቁና በደንብ ተነጋግሮ ተፋቅሮ አምኖበት የገቡት ጉዳይ እንደሆኑ የቅርብ ጓደኞቹ የወጡትን መረጃዎችን ልናረጋግጥ ችለናል። ከቅርብ ጓደኞቹ ከዚህ በፊት ሴፉ ሾው ላይ በመቅረብም ነበር ፕሮፖዝ ያደርግላት። በጣም ይወዳታል፣ ያፈቅራታል እሷም በአይናቸው ላይ ማየት ይቻላል። በመሀላቸው ያለው ፍቅር እጅግ ልዩ እንደሆነ ጀምረም ምክንያቱም ትዳር ዝም ብሎ የቃቃ ጫዋታ አይደለም። ሰው አይቶ ፈትሾ ነው። ለአንደኛው ሰው እንዴት ልል ይችላል፣ ሌላኛው ሰው እንዴት ልል ይችላል። ምክንያቱም ያ ሁለቱ በጣም ይዋደዱ ይፋቀሩ ጥሩና ብቁ አቋም ወይም ልጅ ወልዶ ለማሳደግ አቋማቸው የተሻለ ተስፋ ካላቸው አንድ ነገር ነው በማለት ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ናታይ ከፊልም የሚያገኘው እሷም፣ በተለያዩ ስራዎች በጣም በሚገርም ሁኔታ ለልጆቻቸውም፣ ለቤተሰቦቻቸውም፣ ለወደፊቱም ብቁ እንደሚሆኑ ጭምርም ምንም ጥርጥር እንደሌለና አሁን ያሉበትን ሰርግን በማስመልከት በርካታ ኢትዮጵያኖችም መልካም ምኞታቸውን ደስታቸውን እየገለጹ እንደሚገኙ ጭምርም ነው። የአርቲስት ናታይ ባለቤት ህሊና ደረጀ የአንድ ልጅ እናት ስትሆን

አሁን በጣም በሚገርም ሁኔታ በፍቅር ከናታይ ጋር ባላቸው ግንኙነት የተነሳ ለትዳር ወስኖ ዛሬ ጋብቻቸውን እንደፈጸሙ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ኢትዮጵያ አሏት ከተባሉት አርቲስቶች መካከል፣ ወጣት አርቲስቶች መካከል በርካታ ኢትዮጵያኖችን ያስደመመና ያዝናና ታላቅ አርቲስት በማለት በርካቶቹም ሀሳባቸውን እየገለጹ አልፎም ደግሞ መልካም ምኞታቸውን እየገለጹላቸው ይገኛሉ። የአብራምን የሳራ ያርግላችሁ በማለት ነው በርካቶቹ በረከት ወይም ምርቃትን ለነሱ እያደረሱ ያሉት። አጠቃላይ ያን በማስመልከትም ነው ለእናንተ ይዘንላቸው የመጣ ነው። መልካም ምኞታችንን ከሚዲያችን ለአርቲስት ናታይ ጌታቸውና ለባለቤቱ ህሊና ደረጄ መልካም ምኞታችንን እንዲሁም የአብርሃምና የሳራ ያርግላችሁ በማለትም ለመግለጽ እንወዳለን። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ለሳታት ያሉኝ መረጃዎች ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።